አሁን ሰላም ፎሎ ታረጉ ነበር መጀመሪ። አሁን ሰላም አገኝ ነው እኮ ቡል ቡል። አሁን እኮ ሰላማችን አግኝተናል ማለት እኮ አለ ድሮ እኮ

የምር በዚህ ስልክ ለሙድሬት መስጠት አቅቶ ነው። አንድ እስቲ ያሳየን እንዴ ቶሎ ብለሽ ማለት ነው። አምስት ደቂቃ ነው የሚፈጅሽ። ከፈጀብሽ እኔ ሊወጣ ስለሆነ ለቡርት ሊስጣት ሙድሬት እንዴት ላርገሽ? ወይኔ አንዴት ባሳየን። በቴሌኮ ላርገሽ። እንዴት እንደሚሰጥ አሳይ ነው ጥያቄ። አንድ እኮ ነው፣ አንድ እኮ ነው የኔ እናት። አንድ ነው። የእኔ ሁለቱም አካውንት አንድ ነው። የምርሽ ነው? በአንድ ስልክ ነው የምትጠቀሙት ሁለቱም አካውንት ሽርኩ ሁለት ነው እንጂ አካውንቱ አንድ ነው። ማቀይረፍ ሲሚ ጊቢ የቡርቴን ማለት ነው። የቡርቴን ሶስት ነጥብ ዋን የቡርቴን ሶስት ነጥብ ፕሮፋይል ነክተሽ ማለት ነው። ሶስት ነጥብ ዋን እንደዚህ አይመጣም። አንድ ቁጥር እንደዛ ነው ለሁሉም የምንሰጠው። እሺ፣ ሀቡርቴ ነክ ይችላል። ሶስት ነጥብ ጥም መጣ። ከዛ ሲቲንግ የሚለው መጣ። ጭንቅላቱ፣ የሰው ጭንቅላት ሚመስለው ማለት ሲቲንግ ማለት ነው። ነክ ይችላል። ከዛ ምን መጣ መሰለሽ? እዚ ጋር ብዙ አለ። አንቺ፣ በእንግሊዘኛ በእንግሊዘኛ እኮ ነው የተጻፈው። እኔ እንግሊዘኛ አንተና እንዴ

የሆነ ሰው ለምን አታሰናብችም? ማነው ያለ? ጠብቂ እግዚአብሔር፣ እኔ የራሴ ልብስ ልተኮስ ነው። የልጆቹ ልብስ አለ ትምህርት ቤት። ጌታ እየሱስ፣ የት ነው የሄድኩት? ቆይ አንዴ፣ እሱ አይደለም። ሰላም፣ አሁን የቀረስኳችሁ ላሳይላችሁ ይሄ ማለት ነው፣ በትልቁ ላይ ወይኔ፣ ግማሽ ነው የሚታ ይኸው፣ ግማሽ ነው የታአረ ምን ጉድ ነው! ፊት ለፊት አይታየም። ምን አሁን